ቤተሰቦች ይህ እንግዲህ ዛሬ ቲክቶክ ላይ አብርሽ አዝኖ ተክዙ መጥቷል ማለት ነው፣ እና ለሩታ የሚሆን ለማንም ይሁን አላቅም፣ እየዘፈነ መጥቷል ማለት ነው። እና በዚሁ አጋጣሚ እውነት የምናገር በአሁን ሰዓት አብርሽ ሩታ ማለት ነው። እስቲ አንዳንዴ ለሰው ብቻ መነገጃ መሆን ይቅርባችሁና፣ በቃ ለራሳችሁ ኑሩ፣ የራሳችሁን ላይፍ አሳልፉ። እና በተለይ አብርሽ በቃ ከአሁን ወዲህ ይብቃ፣ በዋህነትም ሰውንም ለማሳደግ እና ብዙ ጊዜ አንተ ሰውን ለመለወጥ ነበረ ጥረት የምታደርገው ማለት ነው። እና በአንተ እድሜ ማለት ብዙ ሰው ቀይራችኋል፣ አንተና ሮታ ማለት ነው። ነገር ግን ይብቃችሁ ማለት ነው። አንዳንዴ እውነቴ ነው የምላችሁ፣ እኔ በአሁኑ ሰዓት በጣም እያሳዘኑኝ ነው እነዚህ ልጆች ማለት ነው። አንዳንድም ነገር ባየሁት በቃ የሆነ በእኔ በራሴ በጓደኞቼ በቤተሰብም በአንዳንድም ነገር ስለማይ በቃ ሰሞኑ እራሱ እኛ ጎረቤት በተፈጠረ ነገር ስላየውኝ ያንን ነገር አብርሽና ሩታ ነው የሚመጡብኝ ፊት ለፊቴ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ። ወያላችሁበት ሰላማችሁ በዝዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና አንዳንዴ እውነት ለመናገር ብዙ ሰው ብዙ ነገር እየተበሉ ነው እነዚህ ልጆች ሞር እንኳን ባየነው ነገር በማያገባን ነገር በራሳቸው ነገር ራሱ ማሻላ ማለት እንኳን እውነቴ ነው የምላችሁ እና የሆነ አለ እኔ ጨርሼ ማውራት አልፈልግና ያንን ነገር ደግሞ አውጥቶ ማውረድ ማውራት፣ መሳደብ በቃ የሆነ ነገር መሆን በጣም አስቸጋሪ ሰዓት ነው በአሁኑ ሰዓት ማለት ነው እና በተለይ ደግሞ አብርሽ ወንድ ልጅ ና ቆፍጠን በል እንደ ወንድ ጎበዝ ሆነህ ምንም ሆነ በቃ ያለፈ ነገር አልፏላ። ሩታን ማስተካከል መመለስ የምትችል አንተ ነህ። እውነት ለመናገር ሩታ አንተ ላይ ጨክነህ አይደለም አንተ ላይ የሚጨክን አንጀት የላትም በጣም እንደምትወደህና በጣም እንደምታከብርህ በአንተ የፈለከ ነገር ብታረግ እንኳን በአንተ ላይ ማትደራደር ሚስት አለችህ ማለት ነውና፣ ለዛ ሚስትህ ደግሞ ቦታ አትስጥ፣ ለማንኛውም ነገር ትላንትና ያንን ነገር ስላለችህ እኔ ትክክለኛ ውሳኔ ወሰኝ የነበረ ለምን ባንዴ ሩታ አልተቀበለችኝም ማለት ይሄንን ነገር አሳስቦ ከሆነ እንደዚህ ያዝነህ እንደዚህ በቃ የሆነ ሀዘንተኛ መስለህ መምጣት የለብህም ማለት ነው። በመጀመሪያ ደረጃ አብርሽ ባክህ ወደ ራስህ ተመልሰህ አሁንም አስብበት። አሁንም ቀላል መንገድ ነው ማለት ነው። ሁለት ሽምግልና ብትልክ በቃ አለቀ። ሩታዬን አክብራሃት አክብራህ እንደምትኖሩ ደግሞ እርግጠኛ ነኝ። ሁለታችሁ ተለያይታችሁ አትለያዩም፣ ግን እንደኔ እንደኔ ይብቃ ነገሩ ማለት ነገራችሁ ይብቃ። በቃ የእናንተ ነገር ሚዲያ ላይ በጣም በዛ። እውነት ራሳችሁ በምትኖሩት ኑሮና ራሳችሁ በምትበሉትና ራሳችሁ በምትጎርሱት በምትለብሱት ልብሳችሁ ሰው እየገባባችሁ ነው ማለት ነው። ሰው መቼስ ምስጋና የለውም ማለት ነው። ምክንያቱም እኛም ምስጋና የለንም። በእናንተ ስም እየበላን፣ እናንተን አሳድጋችሁ፣ እናንተ ሰርታችሁ ቪዲዮ ተጨንቃችሁ ተጠባችሁ በቃ ምን አይነት አይዲያ ሆኖ ይሄንን ነገር ቪዩ ይኖራል ወይ ኦዲየንስ ጋር ይወደዳል ወይ ዩቱብ ይወደዋል ወይ ብላችሁ ተጨንቃችሁ ባመጣችሁት፣ እኛ ግን እየቆራረጥን አስተያየት እየሰጠን እየሰደብናችሁ ዝቅ ከፍ ፍያረግናችሁ ትልቅ ደረጃ የተደረስን ሰዎች አለን፣ ግን ያንን ነገር እኛ ዞረን አስበን አናየውም። እነዚህ ልጆች በእኛ ነው በእነሱ ነው ያደግነው የሚላችሁ የለም። ወር የምትለብሱት ነገር ለምን ለበሳችሁ፣ ለምን ተኛችሁበት ብሎ አስተያየት መስጠት ተጀምሮባችኋል ማለት ነው እና ለዚህ ሁሉም ማለት የፈለግኩት አብርሽ፣ ጠንካራ ሁን ጎበዝ ሁን፣ በቃ ለቤትህ የምትሆን ወንድ እንደሆንክም በፊት ቡታጀራ እንደነበርክ፣ ሩታዬን እንዴት እንደምትወዳት እንዴት እንደምታከብራት፣ እሷም ለአንተ ክብር እንደኖረ የድሮ ማንነትህ እና በነገራችን ላይ ሸገር የገባችሁበት ቀን እኔ አላቅም። ሁሉም ነገር የቀየረው ሸገር ነው። ያው የአዲስ አበባ ልጅ እንደምታውቁ ነው፣ እንደፈለገ ነው የሚኖረው። እና የገጠር ልጅ እና አዲስ አበባ ልጅ ስንሆን ጥሩም አይደለም። ብቻ ሆነም ቀረ ያለፈ ነገር አልፏል። በቃ መተከዝ የለበህም፣ ማሰብ የለበህም። ለሄርሜላ ተጨነክ ለማንም ሆነ ሄርሜላ ሚላ ላንተ የምትጠቅምህም ነገር የለም፣ የምታረግልህም ነገር የለም። እውነት ለመናገር ሄርሜላ ጎዳችህ እንጂ ሰበረችህ እንጂ ምንም ያመጣች ነገር የለም ማለት ነው። እና በዚሁ አጋጣሚ ሄርሜላ በጣም ቆንጆ ናት፣ ለአብርሽ ትገባዋለች ምናምን፣ ለአብርሽ አትገባው ሄርሜላ። ለአብርሽ የምትወልጅ አይደለችም። ሲቀጥል በመልክ አትለኩ የሰው ልጅ መልክ ምንም ነገር አያደርግለትም። እና ተሰደበች፣ ይህንን ሁሉ ሆነችለት እና ትቷት ሄደ። እንደዚህ አይነት ያለች ሴት ሄርሚላ ማለት በጣም አልሰደብናትም፣ አልተናገርነትም። እንደዚህ ያሉ ልጆች ወይም ደግሞ እንደዚህ ያሉ ሴቶች ማለት ነው ይገባቸዋል። ከዚህም በላይ ቢረገጡ ቢሰደቡ ምንም መስሎ አይታየኝም። ምክንያቱም እያወቁ ነው። ሄርሚላ እያወቀች ነው የገባችበት በዚህ ጉዳይ ማለት ነው። አብርሽ የእሷ እንዳልሆነ እያወቀች ባለትዳር እንደሆነ ሩታን ምን ያክል እንደሚወዳትና እንደሚያፈቅራት ሩታም ደግሞ በአብርሽ እንደማትደራደር እያወቀች ጠልቅ ብላ የገባችሁ እሷ ናት። እዚህ ጋር አብርሽን መውቀስ ምንም የለባችሁ። ምክንያቱም ሴትነቷ መያዝ፣ ሴትነቷ ማስከበር ከአንድም ሁለትም ኦዲንስ እየሰደባት እየዘቀዘቃት በማይውናት ቦታ ቁጭ ያለችው ሄር ሚላት ናት። አብርሽ ምንም ምንም ምንም በቃ። ምክንያቱም አንደኛ ነገር በአብርሽ ላይ አትፍረዱ። ለምን እንደሆነ ታውቃላችሁ፣ ፌመስ ነው። አብርሽ እንደሚታወቅ ሰው ይወደዋል። አሁን ነው እንጂ የሆነ የተቀያየረበት እንጂ በዛ ምክንያት አንድ ነገር ቢሎት ማለት እምቢ ማለት አይችልም። ሩታም እንደዛ ማለት ነው ማንኛውም ሰው መጥቶ ዩቱብ ካንተ ጋር ለስራ አሳድገኝ እንደዚህ ነገር ልበል ብሎ የሆነ ነገር ቢለው አብርሽ እምብዬ ማለት ሼም ይዘዋል በእናንተ ቦታ ሆናቸው ስታዩት ማለት ነው ነገር ግን በቃ የሆነ ራሷ ራሱ መገመት አለባት በአብርሽ የመጣ ይሄንን ፈመስኩ ይሄንን ሁሉ ደረጃ ደርሻለሁ ሞር ይሄንን ነገር ማቅረብ የነበረባት ሄር ሚላ ነበረች አብርሽና ሩታ ቁጭ ብላችሁ አውሩበት፣ ተመካከሩበት። ሩታዬ አንቺም ደግሞ ላረኩብሽ ነገር በጣም ይቅርታ፣ ባልሽን ያዢ ስለዚህ ብላ መውጣት የነበረበት አሁን። ትላንትና አብርሽ በወሰነ ውሳኔ ሄርሜላስ፣ ሄርሜላስ ሰብስክራይብ እናነሳለን ምናምን የምትሉት የእኛ አቃጣሪ የልጃችን ዩቱብ ማለት ነው። እውነቴን ነው ሙላችሁ የአብርሽና የሩታ ዩቱብ እንዲሁ ያቃጥላችኋል ማለት ነው። ለምን እንደሆነ ታውቃላችሁ? ዝም ብሎ ነው የሚጨምረው ማለት ነው። እና የሆነ ነገር በመጣሳት እንደዚህ እናረጋለን። በቃ አብርሽ የሩታ ነው፣ ሩታ ደግሞ የአብርሽ ናት። ማንም ሌላ ያያቸው አይችልም፣ አላ ካላያያቸው፣ ፈጣሪ ካላያቸው በስተቀር አብርሽና ሩታ ተለያይተው ደግሞ ኦዲንስም ማየት አይፈልግም። የሩታም እህቶች ይሁኑ የአብርሽም ደጋፊዎች ይሁኑ የሚፈልጉት አብርሽና ሩታ ብቻ ሲመጡ ነው ማለት ነው። እርግጠኛ ሆኜ ነው የምነግራችሁ ማለት ነው እና የሩታ የእህቶች በተለይ ሩታ ምንም ነገር እንዳትሆን ስለሚፈልጉ ነው። ከመጀመሪያም ከአብርሽ ጋር ስለሚያገኟት ነው። ከአብርሽ ጋር ሆና ስለምትመጣ ነው። አብርሽም ደግሞ ከሩታ ጋር ሆኖ ስለ ሚያምራቸው ደስታቸው እንደዛ ስለሆነ በሩታ ደግሞ አይደራደሩም ማለት ነው። እና አንዳንዶች አሽቃባጭ ዩቱበሮች በሮች አላችሁ ማለት ነው። የከሌ የከሌ ብዬ አልጠራም ማለት ነው። ነገር ግን ከሩታ እህቶችና ከአብርሽ እህቶች አታገናኙ፣ አታጠሏቸው። ነገ ይታረቃሉ እነሱ ማለት ነው። ምን የምታቦኩ እናንተ? ለቪዋችሁ ነው ለሰብስክራይብ ነው። እውነት ልንገራችሁና አብርሽን አትወዱት ምክንያቱም አንድ ሰው የወደዱትን ሰው ያደነቁትን ሰው ከጥፋት ተመለስ ይሄን ነገር ያስጠላል፣ ይደብራል፣ ይባላል እንጂ መጥፎ ነገር እየሰራ እና ዋጋ እያስካፈለው እየተረገጠ እያለ ጀግና ነህ አንተ የስራ ሰውነ ቀጥልበት አይባልም። እንደዚህ አይነት ስራ ከአፍንጫ ይውጣ ማለት ነው። እንደዚህ አይነት ስራ በሀገራችን ያልታየ ስራ ነው። ሴትን ማገላበጥ፣ ሴትን መሳም ስራ አይባልም። እኔ እንጃ በአብርሽ የሚያምር ነገር አይደለም። ይሄንን ነገር ማለት ነው። በአብርሽ የሚያምርበት ከሩታዬ ሲሆን ልጁ ሲይዝ ቤቱን ሲይዝ ሲያከብሩ፣ ሲከባበሩ፣ ሲፈቃቀሩ፣ ሲዋደዱ፣ ግንባሯ ሲስማት እንደዛ ሲሆንም ያምርባቸው እንጂ አብርሽ ሌላ ሴት ሲስም አያምርበትም። ጀግናም አይደለም። ገባችሁ?